ያስፈልጋቸዋል ይታገዙ። እንደዚህ አይነቶች ሌላውን ግን ቅድም እንዳልኳቸው ነው እና ችግሮች አሉ፣ ብዙ ችግሮች አሉ። ጥያቄ የሚሆኑ እንደማንኛውም ሰው ይሄ ነገር የምንላቸው ሌላ አንድ ቅድም አንድ ቪዲዮ አይቼ ነበር እና ቃሪያ እንደ እምነት ሲባረቅ ቃሪያውን እምነት ተብሎ ሊሰጥ ማለት ነው። ምን ይባላል አሁን ይሄ ምንድን ነው አሁን ይሄ የውላችሁ አሁን ይሄን ሰው ሲቀርም ስታዩ ማለት ነው በእግዚአብሔር አሰራር ሰራራ አላመነ ምናምን ብላችሁ እንዳትወቅሱ እንደው የምታምኑበትም ከሆነ ጥሩ ነው። ቃሪያ ለእምነት ምናም ብላችሁ መቀበል የምትፈልጉም ከሆነ የሚቃወመውን ግን እንዳትቃወሙት። የእምነት ክፍተት አይደለም ማለት ሳያምን ቀርቶ እግዚአብሔር አያደርግም ምናም ብሎ አምኖ አይደለም ያለ። ግን ትክክል የትኛው በየትኛው የቤተክርስቲያን ስርዓት ይሄን ያየ ነው። እና እንደዛ ነው። እስኪ መዝሙር እንስማት።